ሰላም ሰላም እንዴት አላችሁ? ውድ ቻናላችን ተከታታዮች እንደምንቆያችሁ፣ ዛሬ ስለ አፍ ላይ በአፍ የሚዋጠውን የቾይስ ወይንም የእርግዝና መከላከያ እንክብልን የምናይ ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ፣ ከዛ በፊት ግን ቪዲዮውን ላይክ፣ ሸርና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። እንዲሁም ሀሳብን አስተያየት ካላችሁ ቪዲዮ እንዳያችሁ ኮሜንት መስጫ ሳጥን ውስጥ ላይ በመግባት ሀሳባችሁን አስተያየታችሁን እንዲሁም ደግሞ ጥያቄዎች ካላችሁ ማስቀመጥ የምትችሉ መሆኑን ጋብዛችኋለሁ ማለት ነው። ዛሬ ስለ ቾይዝ አጠቃቀም እንዲሁም ደግሞ አንድ ቾይዝ የምትጠቀም እናት ቾይዝን በስህተት ባትጠቀም ወይም ቀናቶችን ብታሳልፍ ምን ማድረግ አለባት የሚለውን እንዲሁም ደግሞ ቾይዝን የምትጠቀምናት ማወቅ ያለባት የጎንዮሽ ጉዳቶች አሉ፣ ጠቀሜታዎች አሉ እንዲሆን ቹይዝን መጠቀም የለለባት ሴት የትኛዋ ናት? መጠቀም ያለባት ውስጥ የትኛዋ ናት? የሚለውን ዝርዝር አድርገን የምናይ ይሆናል ማለት ነው። እስከ ቪዲዮ መጨረሻ ድረስ በማየት ተጠቃሚ ትሆናላችሁ፣ ታተርፉበታላችሁ እያስባለሁ ቪዲዮ እስከ መጨረሻ ድረስ በማየት ሀሳብና አስተያየታችሁን ኮሜንት መስጫ ሳትም ላይ እንድሰጡኝ ጋብዛችኋሉ። ዛሬ ስለ በአፍ የሚዋጠው የእርግዝና መከላከያ ግብል ቾይዝ ምንድን ነው? ቾይስ ጥቅሞቹስ ምንድን ናቸው? የቾይስ አወሳሰዱስ እንዴት ነው? እንዲሁም ደግሞ ቾይዝን መጠቀም የሚችሉት የትኛዎቹ ሴቶች ናቸው? መውሰድ የማይችሉት የትኛዎቹ ሴቶች ናቸው? በተጨማሪም የጤና ጥቅሞቹ ደግሞ ዘርዘር አድርገን የምናያቸው ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ጋብዣችኋለሁ። ስ በአፍ የሚዋጥ ባለጥምር አካላዊ ቅመም የእርግዝና መከላከያ እንክብል ሲሆን የተሰራውን በተፈጥሮ በሴቶች አካል ውስጥ የሚመረቱትን የኢስትሮጅን እና ፕሮጅስትሮን አካላዊ ሆርሞኖችን ከሚመሳሰሉ በጣም ዝቅተኛ መጠን ካላቸው የኢስትሮጅንና የፕሮጅስትሮን የተባሉ በሳይንሳዊ መንገድ በተፈበረኩ ንጥረ ነገሮች የሚሰጥ ነው ማለት ነው። በውስጡ የኢስትሮጅንና ፕሮጅስትሮን በተፈጥሮ ካለው የሴቷ የኢስትሮጅን እና ፕሮጅስትሮን ሆርሞን ተመሳሳይነት ያለው በሳይንስ የተረጋገጠ የኢስትሮጅን እና ፕሮጅስትሮን ንጥረ ነገር ተሰርቶ የሚሰጥ ነው ማለት ነው። ቾይስ የሚሰጥ ነው ማለት ነው። እንግዲህ ቾይስ አስተማማኝነቱ እንዴት ይወሰናል ስንል አስተማማኝነቱ የሚወሰነው እንደ ተጠቃሚው አጠቃቀም ሁኔታና ይዘት ነው ማለት ነው። ስለዚህ ቾይዝን የሚጠቀሙ ሴቶች አጠቃቀማቸው ደረጃ ወይንም ያላቸው የግንዛቤ ሁኔታ ይወስነዋል ማለት ነው፣ የአስተማማኝነቱን ደረጃ ለማወቅ። ይህ ማለት ምንድነው? አንዲት ሴት ቾይዝን ስትጠቀም፣ እንዴት ነው መጠቀም ያለባት? በምን ሰዓት ነው መጠቀም ያለባት? እና ደግሞ አወሳሰዱስ እንዴት ነው የሚለውን በደንብ ግንዛቤ ሊኖራት ይገባል ማለት ነው። እንግዲህ ቾይዝ የሚወሰደው በየቀኑ በተመሳሳይ ሰዓት እና ወሩሙሩ የሚወሰድ ነው። ለምሳሌ ባለ 2 1 21 እንክብል ወይንም ባለ 21 ክኒን የያዘ ቾይስ ከሆነ 21 ቀን መውሰድ ይጠበቅባታል ማለት ነው። እንዲሁም ደግሞ ባለ 28 ከሆነ ደግሞ 28 ምንት መውሰድ በየቀኑ መውሰድ ይጠበቅባታል ማለት ነው። ኢቨን ኢፍ ቾይዝ የምትጠቀም ሴት ለምሳሌ ባለቤቷ ከተለያየ ቦታ የሚኖሩ ሴት ልትሆን ትችላለች ቾይዝ ተጠቃሚዋ ወይንም አንድ ቦታ ላይ እየኖሩም ወሲባዊ ግንኙነት የማያደርጉ አልፎ አልፎ በሆነ በሆነ ሰዓት ላይ ብቻ የሚያደርጉ ሰዎች ሊኖሩ ይችላሉ ስለዚህ ምንድን ነው መገንዘብ ያለባቸው ቾይዝን የምትጠቀም ሴት ወሲባዊ ግንኙነት አደረገችም አላደረገችም የግድ በየቀኑ መውሰድ አለባት ማለት ነው ቾይዝን የምትጠቀም ሴት በየቀኑ በተመሳሳይ ሰዓት ነው መውሰድ ያለባት። አንዲት ሴት ቾይስ እየተጠቀመች ለምሳሌ ለምሳሌ ዛሬ ነገ ወይም ሁለት ቀን ሁለት ቀን ሚስ ብታደርግ መውሰድ ያለባት ድርጊት ምንድነው? መውሰድ ያለባት ምንድነው? ተመሳሳይ ሁለት ቀን ከሰዓተች ተመሳሳይ እንትን መውሰድ ይኖርባል። ለምሳሌ ቾይስ ብትረሳ አንዲት ሴት ሁለት ቀን ብትረሳ ምንድን ነው ማድረግ ያለባት? እነዛን የሳተቻቸው ሁለት ቀኖች በተከታታይ አንድ ጊዜ መውሰድ ትችላለች ማለት ነው። ዛሬ ስታ ከሆነ ወደም ስታ ከሆነ ከነገ ወዲያ ስትወስድ በተከታታይ ሁለቱን ሁለቱን በአንድ መዋጥ ይጠበቅባታል ማለት ነው። እንዲሁም ደግሞ ሁለት ቀንና ከዛ በላይ ሶስት ቀንና ከዛ በላይ ካልወሰደች አንድ ሴት ምንድን ነው ማድረግ ያለባት? ቾይዝ ሙሉ በሙሉ ማቆም ያለባት ማለት ነው። ከሶስት ቀን በላይ ካልወሰደች፣ ቾይዙን አቁማ ሌላ መካኒዝሞችን መጠቀም ይኖርባታል ማለት ነው። ለምሳሌ ኮንዶ መጠቀም ሊሆን ይችላል። እንዲሁም ደግሞ ከወሲባዊ ግንኙነቶች መታቀም መታቀል የግድ ይላታል ማለት ነው። ቾይዝን በስህተት ሳትጠቀም ብትቀር አማራጭ ላይ የሚሆነው የኢመርጀንስ ፊልድስ ወይም የድንገተኛ እርግዝና መከላከያ ዘዴዎችን ወይም የሰባ ሁለት ሰዓትን መውሰድ ያለባት ያለበት ማትፈልገው እርግዝና ከሆነ እና ወሲባዊ ግንኙነት አድርጋ ከሆነ ቾይስን ረስታ ከሆነ ይህንን መንገድ መከተል ይኖርባታል ማለት ነው። መከተል ይኖርባታል። ሌላው ቾይስ ዘርፈ ብዙ የጤና ጥቅሞች ደግሞ አሉት። ዘርፈ ብዙ የጤና ጥቅሞች አሉት። ከእነዚህም ውስጥ አንደኛ የማህፀን ግድግዳ ካንሰርን ይከላከላል። የማህፀን ግድግዳ ካንሰርን ይከላከላል። እንዲሁም የእንቁልቲ ካንሰርን ይከላከላል። የማህፀን ቁስለትንም ይከላከላል። እንዲሁም ደግሞ ብዙ ጊዜ የወራባ መዛባትን ይከላከላል። እንዲሁም በወራባ ጊዜ የሚከሰቱ የሆድ ቁርጥት ህመሞች አሉ። እነዛ በጣም ፔንፎል የሆኑ ህመሞችን እንዲቀንሱና ህመም እንዳይኖር የማድረግ አቅም አለው ማለት ነው አቅም አለው ማለት ነው። ስለዚህ በወር አበባ ጊዜ የሚከሰቱትን ህመሞች ለመቀነስ ቾይስ በጣም ተመራጭ ነው ማለት ነው። እንዲሁም በሰውነት ላይ የሚወጡ በፊት ላይ የሚወጡ ጸጉር የጸጉር አይነቶችን እነዛ እንዳይበቅሉ ያደርጋል ማለት ነው። እንዳይበቅሉ ያደርጋል። ስለዚህ ብዙ ጊዜ በጣም ተመራጭ እና አስተማማኝ ከሚባሉት መንገዶች ተመራጭ የሚያደርገው ቾይስ ለዚህ ነው ማለት ነው። ብዙ ሰዎችም ይመርጡታል ማለት ነው። አጠቃቀሙም በስርዓትና በተገቢ ሁኔታ የሚጠቀሙ ሴቶች ቾይስን ተመራጭ እያደረጉታል። ሌላው በአፍ የሚዋጥ የእርግዝና መከላከያ እንክብል ቾይስ ራሱን የቻለ ደግሞ የጎንዮሽ ጉዳቶች ይኖሩታል ማለት ነው። እነዚህ የጎንዮሽ ጉዳቶች ብዙ አስከፊ አይደሉም። ነገር ግን ኮመን እና ተደጋጋሚ የሚታዩ የ ጎንዮሽ ጉዳት ተብሎ የሚታሰቡት ናቸው ማለት ነው። አንደኛው ቾይዝም በምትጠቀምበት ጊዜ መጠነኛ የሆነ የራስ ምታት ሊኖሩ ይችላል። የማቅለሽለሽ ስሜት ሊኖሩ ይችላል፣ በተለይ ከሁለት እስከ ሶስተኛው ወር ድረስ ከዛ በኋላ የሚጠፋ ስለሆነ ሁለተኛ እና ሶስተኛ ወር ላይ ማቅለሽለሽ ስሜቱ ይጠፋል ማለት ነው። የራስ ምታት መጠነኛ የሆነ የራስ ምታት አለው። ስለዚህ ያም በጊዜ ሂደት የሚጠፋ ነው ማለት ነው። ድብርት ይኖራል። የጡት ህመም ወይንም መወደር ሊኖር ይችላል አልፎ አልፎ ይኖራል ማለት ነው። ሌላው የክብደት መጨመር አንዳንዶቹ ላይ ይታያል፣ እንዲሁም የክብደት መቀነስ ደግሞ አንዳንዶቹ ላይም ይታያል። ብዙዎቹ እንደ ባህሪው አንዳንዶቹ ክብደታቸው ይጨምራል ማለት ነው። ብዙዎቹ ደግሞ የተወሰነ በመጠኑ ቢሆን የክብደት መቀነስን ያሳያሉ። እንዲሁም በፊት ላይ የብግር የሚወጣባቸውም አሉ ማለት ነው። ይሄ መጥነኛ የሆነ የጎንዮሽ ጉዳቱ ነው ማለት ነው። ይሄ ለከፋ ችግር የሚያደርስ አይደለም። ከሶስተኛ ውድ በኋላ ሙሉ በሙሉ የሚጠፋና ብዙዎች ላይ የማይታይ የጎንዮሽ ጉዳት ተብሎ የሚታሰበው ነው ማለት ነው። እርግዝና መከላከያ እንክብሉን የማይጠቀሙ እና የሚጠቀሙ ሴቶች ደግሞ አሉ ማለት ነው። እንግዲህ የእርግዝና መከላከያ እንክብል ቾይዙን መጠቀም የሚችሉት የትኛዎቹ ናቸው? ይህ የእርግዝና መከላከያ እንክብል ብሎን የሚጠቀሙት ሴቶች አንደኛ ልጅ ያላቸው የወለዱ ወይንም ደግሞ ያልወለዱም ሊጠቀሙት ይችላሉ። ያገቡ ወይንም ያላገቡ ሴቶች ሊጠቀሙት ይችላሉ። እንዲሁም ጽንስን ያቋረጠች አንዲት ሴት ጽንስን ያቋረጠች ወይንም አፖርት ያደረገች ሴት ወደ አሁኑ የቾይዝን መጠቀም ትችላለች ማለት ነው አስተማማኝም ነው ማለት ነው። ስለዚህ በተጨማሪም የደም ማነስ ያለባቸው ሴቶች ይጠቀሙታል። ጸረ ኤች አይ ቪ መድኃኒቶችን የሚጠቀሙ ወይንም ደግሞ ኤች አይ ቪ ቫይረስ በደማቸው ስር ያሉ ሴቶች ቾይዝን ተመራጭ ያደርጉታል። ቢጠቀሙትም ኢፌክቲቭ ይሆናል ማለት ነው። እነዚህ የቾይዝን መጠቀም የሚችሉት ናቸው። ቾይዝን መጠቀም የሚችሉት ናቸው። ቾይዝን መጠቀም የማይችሉት ደግሞ የትኛዋቹ ናቸው ብለን ስናይ አንደኛ የልብና የልብ ህመም ያላቸው ሰዎች ይህንን መጠቀም አይችሉም። የልብ ህመም ያላቸው ከፍተኛ የደም ግፊት ያላቸው ሰዎች እንዲጠቀሙት አይመከርም። እንዲሁም ነርቭ ጋር የተያያዘ የራስ ምታት ያላቸው ይህንን መጠቀም አይችሉም ማለት ነው። ከነርቭ ጋር ተያይዞ የሚመጣን የራስ ከፍተኛ የሆነ የራስ ምታት ያላቸው ሰዎች መጠቀም አይችሉም። የጡት የጉበት ካንሰር ያላቸው ሰዎች እና ያረጋገጡ ሰዎች ቾይስን መጠቀም የለባቸውም ማለት ነው። እንዲሁም የቾይስ አለርጂ ያለባቸው የኢስትሮጅንና ፕሮጅስትሮን አለርጂ ያላቸው ሴቶች አለርጂ ያለባቸው ይህንን መጠቀም አይችሉም ማለት ነው። ይህንን መጠቀም አይችሉም። ስለዚህ መጀመሪያ ላይ ምርጫቸውን ማስተካከልና ምርጫቸውን በስርዓት ማወቅ ግድ ይላቸዋል ማለት ነው። ስለዚህ ቾይስን ከመጠቀማችሁ በፊት ወይም ማንኛውንም ፋሚሊ ፕላኒ ከመጠቀማችሁ በፊት የጤና ባለሙያውን ማማከር ወይንም ዶክተር ጋር በመደወል ማማከር ግድ ይላቸዋል ማለት ነው። ቾይስ ብቻ አይደለም፣ በቀጣይ የተለያዩ የእርግዝና መከላከያ ዜዴዎችን በስፋት ሰራላችኋለሁኝ። ምንድን ነው መደረግ ያለበት? መለመድ ያለበት ትሬንድ ምንድን ነው? ስለምትጠቀሙት ወይንም ስለ አገኛችሁት አገልግሎት አጠቃላይ ጠቀሜት፣ አውሳይድ ፌክቱ፣ ፌክቲቭነሱ አጠቃላይ ማወቅና መገንዘብ መብታችሁ ነው ግዴታችሁም ስለሆነ አውቃቸው መጠቀም ይኖርባቸዋል ማለት ነው። ብዙ ጊዜ የጎንዮሽ ጉዳቶች እነዚህ ናቸው፣ የጎንዮሽ ጉዳቶች እነዚህ ናቸው የሚል ቪዲዮዎች ይበዛሉ። ይህ ደግሞ ልክ አይደለም። የጎንዮሽ ጉዳቶች በየትኛውም መድኃኒት ሊኖሩ ይችላሉ። ከጉዳቱ ጠቀሜታዎቹ የሚያመዝናሉ ምንድን ነው። የጎንዮሽ ጉዳት ፈርቶ አለመጠቀም አይቻልም፣ ነገር ግን ውጭ ዘ ቤስት የሚለውን ደግሞ ማወቅ፣ የትኛው ነው የተሻለው፣ የትኛው ነው ተመራጭ፣ የትኛው ነው ለእኔ አስተማማኝ የሚሆነው የሚለውን ለማወቅ ስለምትጠቀሙት ነገር በደንብ ማወቅ እና መገንዘብ ይኖርባችኋል ማለት። ስለ ቾይስ እንግዲህ ይህንን ያክል ካልኳችሁ፣ አንዳንድ ተያያዥ ጥያቄዎች ደግሞ በተለምዶ በዘልማድ አንዳንድ ጥያቄዎች አሉ። እነዚያን ጥያቄዎች ግልጽ እንዲሆንላችሁ ወይንም በዘለማዴ የመጡ አሳሰቦች፣ አመለካከቶች ናቸው። እና ሲ ግልጽ ለማድረግ ያክል እንግዲህ ቾይስ ጋር ተያይዞ በወሊድ ጊዜ የሚፈጠር ችግር አለ ወይ የሚሉ ጥቅሎች አሉ። እንግዲህ ቾይስን የምትጠቀም ሴት በእርግዝና ወይንም በወሊድ ጊዜ ምንም አይነት ችግር አይፈጥርም፣ ምንም አይነት ግንኙነትም የለውም ማለት ነው። ስለዚህ በወሊድ ጊዜ ወይንም በእርግዝና ጊዜ ምንም አይነት ተጽዕኖ አያሳድርም የሚለው እንደ ችዝ ነው። ሌላው በግብረ ስጋ ግንኙነት የወሲባዊ ፍላጎት መቀነስ ታየብኝ የሚሉ አንዳንድ ዘልማዶች አሉ። ስለዚህ ይህንም ሙሉ በሙሉ የምላችሁ ነገር ቾይስን የምትጠቀም ሴት ወሲባዊ ግንኙነት አይቀንስም ወይንም ፍላጎትንም አያሳጣም ማለት ነው። ስለዚህ ኖርማል፣ ሌላ ችግሮች ሊኖሩ ይችላሉ ከወሲባዊ ፍላጎት መቀነስ እነዚህ በሌላ ቪዲዮዎች የምንመለሳቸው ይሆናል። ስለዚህ ይህንን ምርመራ ማድረግ ወይም በሌላ ዶክተሮችን ቸክ ማድረግ ይኖርባቸዋል እንጂ ከቾይስ ጋር ተያይዞ የሚመጣ ምንም አይነት ችግር እንደሌለ እነግራችኋለሁ። ነው ማለት ነው። ሌላው ቾይስ በሆድ ውስጥ ይጠራቀማል የሚል ቾይስ የምትወጥ ወይንም በየቀኑ የምትወጥ ስሄት በሆድ ውስጥ ይጠራቀማል የሚል አመለካከትና ተሳስብ አለ ይህም በየቀኑ የሚማሟ ነው እንግዲህ ቾይስ በዋጣችው ቁጥር በየቀኑ የማሟል። ያ ማለት ደግሞ በጨጓራ ወይንም በሆድ ውስጥ የሚጠራቀም ምንም አይነት ቾይስ የለም አይጠራቅምም። በየሰዓቱ የሚማሟ ነው ማለት ነው። ለማጠናከር ያክል እንግዲህ ቪዲዮችን የጨረስን ስለሆነ ለማጠናከር ያክልና ለማስታወስ ያክል እንዲሆናችሁ አንድ ሴት ቾይስን ረስታ ወይንም ዘንግታ መጠቀም ብታቆም ምን ታደርጋለች የሚለውን ላስረዳችሁ እወዳለሁ። ቾይስን በተከታታይ ሁለት ቀን ባትወስድ አንድ ሴት በማግስቱ ሁለቱንም የረሳቻቸውን ቾይሶች በመውሰድ እርግዝና መከላከል ትችላለች፣ እርግዝና መከላከል ትችላለች። ነገር ግን ሶስት ቀንና ከዛ በላይ ከረሳች ሙሉ በሙሉ ማቆም ይኖርባታል። ሌላ አማራጮችን መጠቀም ለምሳሌ የሰባ ሁለት ሰዓት ኢመርጀንሲ ፕሪስ በመጠቀም ያልተፈለገ እርግዝናን መከላከል ትችላለች መከላከል ትችላለች። ወይንም ደግሞ ኮንዶም እና ሌላ አማራጮችን መታቀምን ጨምሮ በማድረግ ያልተፈለገ እርግዝናን መከላከል የምትችል መሆኑን ነግራችኋለሁ ማለት ነው። ቪዲዮ ከተመቻችሁና ቪዲዮውን አይታችሁ ለቀጣይ ቪዲዮዎች ፍላጎት ካላችሁ ላይክ፣ ሸር እና ሰብስክራይብ በማድረግ የደወል ምልክቷን በመጫን በየቀኑ የመለቃችሁ ቪዲዮዎች እንዲደርሳችሁ ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ሀሳብና አስተያየት ካላችሁ ኮሜንት ስር ላይ በመጻፍ ሀሳባችሁን አስተያየታችሁን እንድትሰጡኝ ይጋብዛችኋለሁ ማለት ነው። አብራችሁን ስለቆያችሁ እና ቪዲዮውን ሙሉውን ስላያችሁ ከልብ አመሰግናለሁ። ቴንክ ዩ ቨሪ ማች።